ግን አላህ ሴትን ልጅ የፈጠረው ለወንዶች ነው፣ ወንዶችንም ለሴቶች ነው። ወለሁነ ኹሊቀ ለሪጃል አው አንዳች ለሌላችን ማለት ነው። አይ በነየ ልጅ ሆይ እንነኪ ፋረግቲ ልጅው፣ በዛሬው እለት በዛሬው ተለመድሽው አየር ተፍሰፈርሽ ተመንደርሽ ተቤትሽ ልወጪ ነው። አላዚ ምንሁ ኸረጅቲ

እንደ ራስ በሰፈርሽ በቤት በጎረቤት እንዳይሽ ነገር ለመኖራት አትሞክሪ። ያ አላቻ ወስን ሰሚዕና አላህ ጋር የማያጣላሽ ስትሆነ ድረስ ህጉን ጠብቂ፣ የባለሽን ባህሪ እወቂ። የመጀመሪያው ስራሽ ነው።

ይሄን ቁንጅና ሽን ውበት ሽን አደራ ልጄ ተንከባከብ፣ አይኑና አፍንጫውን ጠብቂ። አላህ ምጀርማ ገለላስ ነው። አይኑና አፍንጫውን ጠብቂ። አዎ ሳትታጠቢ እንደው አመድ ያሙነሽ እንዲያይሽ። ባለፈው እንዳሉት ባለፈው አመዳም ሆኖ መኳል ብለው አንስተው ነበር። ለ አጥየ በሪ ይህን ቆንጆ ነገር ነው አንቺ ማግኘት ያለበት። ፈን ለሁ አመተን የኩኑ ለ አብደን ባህሪያ ሁኝለት አንቺ እሱ የወንዲ ባህሪ ሆንልሻል። አንቺም ባህሪያ ሆንለት። ፈኒ ለሁ አርዶን የኑ ለኪ ሰማአን እሱ እንደ ሰማይ አንቺ እንደ መሬቱ ሰማይና መሬት ናችሁ። አንቺ ምርት ሰጭ ነሽ።

ማሻአላህ በጣም የሚገርም አሪፍ የሆነ ምክር ነው። እንግዲህ ለትዳር የቀረባችሁ ሰዎች እንግዲህ እነዚህ ምክሮች በተግባር ላይ አውላችሁ ውጤታማ እንደምትሆኑበት ተስፋ እናደርጋለን። እስካሁን ደቂቃ ድረስ ከተመለከታችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ በማድረግ ብዙ ሰዎች ጋር እንዲደርስ አድርጉ። ለቻነላችን አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሀያ ሺህ ደርሰናል። በቅርቡ ደግሞ ሀምሳ ሺህ እንገባለን። ነገር ግን የእናንተ ትብብር ያስፈልገናል። ስለዚህ እጃችሁን አንቀሳቅሱት። ወንድ ልጅ የሚመረቀውም በሚስቱ ነው፣ የሚረገመውም በሚስቱ ነው። የተረገመ በአግር ታርጉ ተብሎ የምትገጁ አንቺ ነሽ። አባቱ ቢረግሙት እናቱ ብትረግመው አንቺም የደረቁ አጠገብ እርጥ አይቀርለትም። የደረቁ አጠገብ እርጥ ይነዳል አይደል? አዲንም አንችልም። በምን እናቃለን? ሸ በምን እናቃለን? አባት እንደምትጣል አታውቅም። ሚስት አንተ ደግሞ ለሚስት ወግነህ ቤተሰቦች እናት ስትወጋ አባት ስትገላመጥ ምን አገባህ ማን የትዳር አባት ስትል መራገማቸው ይቀራል። ስለዚህ አሁን በቃ በሩን ቀይረው ካለ አሁን አባቴ መቶ መርሃባ ወደኋላ ማለት የለብኝም። ቀይረው ካልቀይረው አልቀይርም ካልክ መብት ነው፣ በረካ ግን አታገኝም ተሸሪዓ አንጻር ከሆነ ይችላሉ። እናትም ይችል ይፍታ አባትም ይችል ይፍታ ይችላል ብቻ ነው። ከሸሪዓ አንጻር ሶላት አሰግድም ይጃዋና አጠብቅም ይችል ጅናታቶንም ታሩ አላህ ያግዛቸዋል። አይ እኛ ምን ይደበረቻለሁ ደበረቻለሁ። በዚህ የመልክ ምርጫ ከለር የነሱ ፈጣሪ እነሱ ጣሪ ይለም እንደው አኽላቋም ደበራቸው። መልኳም ሆነኛ ነው፣ መልኳም ለነሱ ምርጫ አይደለም። አኽላቅ ነው የምለው፣ አላቋ ደበራቸው። ላንተ ተተመቸ ችግር የለም። እነሱ ተዲን ጋር የተያዘ መሆን አለበት። ከዲን ጋር የሚያነሱት ነገር ግን በረካ አይገባም መቼም። እንዴት ተብሎ ይገባል? ተማም ወተን እንመለስ። ሼክ አንወጣም ብሎ እንቀጥል ሁለት ይቀራሉ። ኡስታዝ ደርሰን እንመለስና በደንብ እናብራራችኋለን። ከአንድ እስከ ስምንት ያሉትንም እናያችኋለን። ሁለቱንም ግድ የለውም። አረፍ ብለን ብንመለስ ይሻላል። አላህም እሺ። መርሃባ፣ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንወጣለን። አብራችሁ መልሰናል ክብራትና ክብራት ተመልካቾቻችን፣ እኔ ልጁ ማኑ፣ ፕሮግራሙ ኸሚስ ምሽት ሸኻችን ጋ ያለን ቆይታ ድምቅ እንዳለ ቀጥሏል። እናት ለልጇ የሰጠቻትን ምክር ነው ያደመጥን የነበረው። ስምንተኛው ጋር ደርሰን ነበር። ስምንተኛው ሐል ነው የነብዩላህ ኢብራሂም ቂሳ አለይሂ ሰላም የተነሳው። እንቀጥል፣ ሰለላሁ አለይሂ ወሰለም ዘጠኛው እና አስረኛው ፈላ ተዕሲና ለሁ አምራን ወላ ተፍሲ ለሁ ሲራን፣ ምስጥሩን ለሰው እንዳዘሪ ጀርማ

ወልከ አበተ በይነ የሄደ እንካ ነፈር ያህል እሱ ተደስቶ እያልን የትደበሪ ተቃራኒ አትሁኚ። ሲደሰት ተደሰች፣ ሲያዝን እዘኒ፣ ሲያለቅስ ደግሞ ባታለቅሽ እንኳ አልቃሽ ምሰይ፣ ተጎኑ ሁኚ የችግሩ የደስታው ያዘኑ

ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ወንድም እህቶቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጀሩ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ወይም ደግሞ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ ያለላችሁ።